ተናፋቂ በበርካቶች ልብ ውስጥ የተቀመጠች የማትረሳ ሚዲያ ሰው ናት። የበርካቶች የልጅነት ትዝታ የቴሌቪዥኑ ድምቀት ሆናም የኖረች ናት። በዜና ሰዓት የብዙሃን ቤት ውስጥ የምትታይ ተወዳጅ ባለሙያም። አንዳንዶች እሷን ከመውደድም አልፈው በፍቅር ዓይን ይመለከቷት ነበር ይባልላታል። ዛሬም ድረስ ሳትረሳ የዘለቀችው የቀድሞዋ ዜና አንባቢ ሄርሜላ ገብረኪዳን እቺ ተወዳጅ ሴት ከጠፋችበት ከተሰወረችበት ብቅ ብላ የተገለጠችበትን ዕለት አስታውሰን እንመለከተዋለን። ትዝታዋንም እንቃኛለን። ትናንት መጋቢት 25 ቀን 2017 ዓ.ም ደግሞ ለሷ ልዩ ቀን ሆና ተመዝግባለች። ልዩ ሰርፕራይዝም ነበረች። ለመሆኑ ለሄርሜላ ይህ ቀን ልዩ የሆነችው ለምን ይሆን? ሰርፕራይዙስ እንዴት ያለ ነው? በዝርዝር እንመለከተዋለን። ሰላም እንደምን አላችሁ፣ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝ እና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ ተወዳጇን ሄርሜላ ገብረኪዳንን አንስተን በርካቶች የናፈቁትን ትዝታዋን ወደ እናንተ እናደርሳለን። ሰርፕራይዟንም እንዲሁን እነግራችኋለን። አብራችሁን እስከ መጨረሻው ቆዩም። የቀድሞዋ ተወዳጅ ዜና አንባቢ ሄርሜላ ገብረ ኪዳን በተለይ በዘጠናዎቹ ዓመታት በተደጋጋሚ በቴሌቪዥን መስኮት ከሚታዩ ተወዳጅ የሚዲያ ሰዎች መካከል ትመደባለች። የሄርሜላን ነገር ለየት የሚያደርገው በሁሉም ዘንድ ተወዳጅ መሆኗ ነው። ጤና ይስጥልን የቀን ሰባት ሰዓት ዜናዎችን እናሰማለን። ከዜናዎቹ ጋር ሄርሜላ ገብረ ኪዳን ብላ ድምጿን ስታሰማ ሕፃናቱ ጨዋታቸውን ገታ አድርገው አንገታቸውን ቀና አፋቸውን ከፈት ያደርጉና የሚመለከቷታል። እናቶች እሰይ የኔ ልጅ ዛሬ አንቺ ነሽ ተረኛ ይሉና ወደ መቀመጫቸው ደገፍ ብለው ይከታተሏታል። ዓለም ሰገድ የተባለ ወጣት ከሄርሜላ ጋር በተገናኘ እንዲህ ይላል። ማዘር እርጉዝ ሆና ሄርሜላን በቲቪ እየተመለከተች እንደ ቀልድ ልጄ ሴት ከሆነች ሄርሜላ እላታለሁ ብላ ከዚያም የምርም ሴት ወለደችና ሲስተርን ሄርሜላ ብላ ተጠራታለች ዛሬ ድረስ እህታችን ሄርሜላ ትባላለች ሲል ይናገራል። ተወዳጅነቷ ምን ያህል እንደነበር የሚያመላክት ታሪክ ነው። ከሁሉ በላይ ግን የወጣቶቹን እንደሚለይ ያኔ ይሰማችሁ የነበረውን ስሜት ዛሬ ድረስ ከመናገር ወደ ኋላ አይሉም። ያኔ ሄርሚ ዜናውን ስትመራ አለባበሷን፣ የፀጉር ስታይሏን፣ የተቀባችሁን መዋቢያም፣ የምታነብበትን መንገድ፣ ድምጿንና ከተመልካች ጋር ያላትን የአይነ ገብቡነት ብቻ ብዙ ነገሯን ያስተውሉ እንደነበር ይጠቅሳሉ። ወጣቶቹም የተለያዩ ማህበራዊ ሚዲያዎችን ስንዳስስ ትዝታችን ናት የሚል ጽሁፎችን በብዛት ተመልክተናል። በዚሁ በማህበራዊ ሚዲያ ላይ ካየናቸው ጽሁፎች መካከል አንዱ እንዲህ ይላል በዘጠናዎቹ ከማረሳቸው የእኔ ዘመን ጋዜጠኞች መካከል ድምፃቸው ልቤ ላይ የማይጠፋ ይልና አማረማሞ፣ ሙዳ አሊ፣ ሽመልስ ለማ ዓለምን ኋሴ እያለ ከዘረዘረ በኋላ ፊደላቱን ረገጥ አድርጎ በደመቀና ከፍ ባለ መልኩ በሚመስል አጣጣል ሄርሜላ ገብረ ኪዳን በማለትም ይጨምራል። ተወዳጇ ሄርሜላ ገብረ ኪዳን ኮስታራ ስትሆን፣ ይህም ልዩ ውበትን አጎናጽፎ በብዙሃን ዘንድ ትኩረትን እንድታገኝና አይነ ግቡ እንድትሆነ እንዳደረጋትም ይነገርላታል። በዚሁ በኮስታራነቷ የምትታወቀው የቀድሞዋ የኢቲቪ ዜና አንባቢ ለረጅም ዓመታት ከሚዲያው በመራቋም ከሚወዳት የኢትዮጵያ ህዝብ አይነ ተሰውራለች። ቢሆንም ግን ተናፋቂነቷን ይበልጥ ጨምረው እንጂ ዛሬም አልተረሳችም። ሄርሚ የትነሽ እያሉ የሚጠይቁ ብዙ ናቸው። ፎቶዎቿን ከየት እንፈላልገው፣ የልጅነት ትዝታዬ እያሉ በየማኅበራዊ ሚዲያው ላይ የሚቀባበሉት በርካቶች ናቸው። ታዲያ ከዓመታት መጥፋት በኋላ ድንገት ብቅ ያለችው ከሦስት ዓመታት በፊት ነበረም በእለቱ? በኢትዮጵያ ቴሌቪዥን የስራ ባልደረባው የነበረው ጋዜጠኛ መሰለ ገብረ ህይወት የጻፈው መጽሐፍን ለማስመረቅ ሽርጉድ ላይ ነበረ። ያኔ ታዲያ በመጽሐፍ ምረቃው ላይ እንዲገኙ በክብር ከጠራቸው እንግዶች መካከል አንዷ ሄርሜላ ነበረች። እሷም ያከበራትን ጓደኛዋን ለማክበር በፕሮግራሙ ላይ ተገኘች። በርካታ ጋዜጠኞች፣ አርቲስቶችና የዝግጅቱ ታዳሚያን በየተራ እየሄዱ ሰላምታቸውን አቀረቡላት። ለማስታወሻ እንዲሆን አብሯት ፎቶ ተነሱም በኋላ ፎቶዎቹ በማህበራዊ ሚዲያ በኩል ተሰራጩ። ከሚወዳት የኢትዮጵያ ህዝብ ጋርም በማህበራዊ ሚዲያ በኩልም ቢሆን እንኳን ለመገናኘት ቻለች። የትነች እያላችሁ ለምትጠይቁ ይችው ትዛለቻችሁ። በመሰለ ገብረህይወት መጽሐፍ ምረቃ ላይ ያገኘኋት በማለት አብረው የተነሱትን ፎቶ ያጋራችን ትዝብ ታሰፋ ናት። ሄርሜላ ትናንት መጋቢት 25 ቀን 2017 ዓ.ም ምረት ለሷና ለቤተሰቧ ልዩ ቀን ነበርም ምክንያቱም የተወለደችበት ስለሆነም የልደት ቀኗን አስመልክቶ ታዲያ በማህበራዊ ሚዲያዎች ላይ ነግሳ አውላለች። ብዙ ሰዎችም የእንኳን ተወለድሽ መልእክታቸውንም አድርሰውላታል። ኃይለ ኢየሱስ ደስታ እንዲህ ይላል በጋዜጠኝነት ሙያ አይረሴ ከሚባሉ አንዷ የዘጠናዎቹ ፈርጥና ትዝታ የሆነችውና ውብ የኢቲቪ ዜና አንባቢ ሄርሜላ ገብረኪዳን ዛሬ ልደቷ ነው፣ መልካም ልደት በሏት በማለት በሰዓቱ መልእክቱን አስተላልፎ ነበረም። የልደት ቀኗን አስመልክቶ መልእክታቸውን ካኖሩላት መካከል ፍሬውኒ ገብረ ጻዲቅ፣ ጋዜጠኛ ናቲ ማናዬና ሌሎችም ይገኙበታል። ታዲያ ለሄርሚ ይቼ የልደት ቀኗ ልዩ ትዝታን እንደተወችላትም ይገመታል። ይህም ለእሷና ለቤተሰቧ ታላቅ የልደት ሰርፕራይዝ ሆኖም አልፏል። ዘጠናዎቹ በሚል ፌስቡክ ላይ የሚታወቀው ግሩፕ ላይ ስለ ሄርሜላ ብዙ የተጻፉ ሲሆን ከነዚህ መካከል ትዝታችን ብለው ያኖሩትን አስገራሚ ታሪክና እናንሳም። የምሽቱ ሁለት ሰዓት ዜና በመጣ ቁጥር ዜናውን ያነባሉ ብለን ያሰብናቸውን ጋዜጠኞች በመገመት እንከራከር ነበር ይላሉ። በዚያ ጊዜም ከነዚህ መካከል ደግሞ ሄርሜላ ተቀዳሚ እንደነበረች ይናገራሉ። ልክ የዜናው መግቢያ ሲጀምር አማረማሞ ነው አይ ሄርሜላ ገብረ ኪዳናት ተባብለን እንወራረዳለን የተሸነፈም በኩርኩም ይፈነከት ነበረም አይኛ ሲሉም በፈገግታ ያስታውሳሉ ያንን ጊዜም ልጅ እያለን የሆነ ጊዜ ቤት ውስጥ ቢንያም ከሚባል የዘመዳችን ልጅ ጋር እያወራን ሴት ጋዜጠኞች ግን ብዙ ጊዜ ቀን ቀን ነው ዜና የሚያነቡት አልኩ እንደዚ አይነት ገጠመኝ ያየሁ ስለመሰለኝ ልክ ነሽ ከሄርሜ ውጭ ሌሎቹ ቀን ነው የሚያነቡት ለምን መሰለሽ አለኝ ለምንድን ነው ብዬ ጠየቅሁት ሄርሜን ላትፈራም ለዚያ ነው ብሎ ያስቀይ ነበር፣ ስትልም የሄርሚን ትዝታ የምታወጋን ምረት ቹባቶ ናት የኔ ቆንጆ ሄርሜላ ገብረ ኪዳን በማለትም ትዝታዋንና ናፍቆቷን ጠቅለላ ድርጋ ታስታውሳለች ታስቀምጣለች። አሁን ታዲያ በርካቶች የሚጠይቁት ጥያቄ ሄርሚ ወደ ቲቪ የምትመለሰው መቼ ነው የሚል ነው። እሷም መቼ ወደ ሚዲያው እንደምትመለስ የገለጸችበት አጋጣሚ የለም። ይህንኑ ጥያቄ የሚጠይቀው መሰለ ገብረ ህይወት የቀድሞዋ የኤቲቪ ዜና አንባቢ ሄርሜላ ገብረ ኪዳን ወደ አንባቢነቷ መቼ ትመለስ ይሆን ሲል መልሱን ወደፊት የምንጠብቀውን ጥያቄም ይጠይቃል። ሄርሚ መቼ ብቅ ትያለሽ? መቼ አይኖችሽን ታሳይናለሽ? መቼ የተናፈቀውን ድምፅሽን ትለግሽናለሽ? የኢትዮጵያውያን ጥያቄ ነው። የተወደዳችሁና የተከበራችሁ ጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን እንጠይቃችኋለን። ዛሬ በዘጠናዎቹ እጅግ ተወዳጅ የነበረችውን ዜና አንባቢ ሄርሜላ ገብረኪዳንን በማንሳት የልደት ጊዜዋንም በማስታወስ እንዲሁም ትዝታዎቿን ወደ እናንተ በማድረስ ይህንን ቆይታ አደረግን። ከዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ እናስባለን። በሚቀጥለው ጊዜ በሌሎች መሰናዶች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።